እኔ ወደ ነቢያት መንገድ መጣራቴን አላቆምም። አድርሷቸው ሁላቸው። እኔ ማንንም አልሰድብም አልዘልፍም። ነገር ግን ይሄ አብርሃም መንገድ ነው ተከተሉ። የመሲሁ መንገድ ነው፣ የሙሴ መንገድ ነው ተከተሉ። አንድ አምላክ አምልኮ ነው። እኔ መሲሁን እንሳደ በኋላ አንሳደብም። መሲሁን በጣም ነው የምወደው። መሲሁን የማልወድ ከሆነ ወላ ሙስሊም አይደለም እኔ። ድንግል ማርያምን ልጅ ኢሳን መሲሁን የማልወድ ከሆነ ሙስሊም አይደለም። እርሱን ብሳደብ ከስልምና ወጣለሁ፣ አንሰድበውም እኛ ገብርኤልንም አንሳደብም፣ ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግን እየተናገርኩ ነው። ወዛቸዋል አይደለ። ነገር ግን እነዚህ ለዚያ ለአንዱ አምላክ የሚገዙ ናቸው። የአንዳንድ አምላክ እንድናመልክን የሰበኩት የአንዳንድ አምላክ አምልኮ ነው። ጥሪያቸው ሌላ ነገር አይደለም። ወዛቸዋል የተወሰነ ቀር ነው። ቁፍ ትላለህ ከዚያ በኋ ትረግባላችሁ። እኛ ግን ጸንተን እንቆያለን። ነበረን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነቢያትን መንገድ በመስሎት ላይ ማለት ነው። የፈለግ አጀንዳ ቢፈጠር ይሄን እንዳዋ ከማድረግ ነው። ማንም ያስተወ ሰው ይቃ አንሳደውም፣ አንዘልፍም። ትክክለኛው የነብያት መንገድ ለሰዎች ብቻ እናደርሳለን ቶቸላ ይሄ ነው ያለው ነገር፣ ሌላ የለም። ጥያቄ ያለው ካለ ማንኛቸውም የሰማቸው ካለ መጠየቅ ትችላላቸው። ስለ ስልምና መረዳት የሚፈልግ ካለ አይ ስለ ስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጥና መጠየቅ ትችላላቸው። ማንም የሚሰድባቸው የለም፣ የሚዘልፋቸው የለም። አ ከዚህ በፊትም እንዳውም በቅርብ ጊዜ ነው እዚህ መጥተው ክርስቲያኖችን የሚሳደቡ ሰዎች ካሉ ወይም ደግሞ የክርስቲያን የእምነት መገለጫ ብለው የሚያስቧቸው ፎቶዎች የሚዘቀዝቅ ካለ ቪዲዮ ሁሉ ሰርቻለን። በዚህ ላይ ሰዎች እየመጡ በይቀም ማንም ሰው የክርስቲያኖችን እምነት ያኔ የሚገልጹ ማርያምንም ሆነ ገብርኤል ብለው የሚያስቧቸውን ስዕሎች እየዘቀዘቃችሁ የምትሳደቡ ሰዎች ካላችሁ አቋርጡ ብዬ ተናገር ያለው መጡ ላይ ዚህ ልጃቸው ማለት ነው። ሙስሊም ልጅ ማንም ሰው እንዳይሳደብ እናገራለን። ዛሬ ትላንትም ነገር ማንም ማንንም እንዳይሰድቡ የእምነት መገለጫዎች ብለው የሚያስቧቸውን ማናቸውንም ሰዎች እንዳትሰድቡ እንዳትዘልፉ፣ አስተማሪዎቻቸውንም ሆነ ተማሪዎቻቸውንም ለብሳቸዋል በተናጥልም ሆነ በግለሰብም ደረጃ በእምነትም ደረጃ ትሳደቡ። አንድ ክርስቲያን መጥቶ እዚህ ቢሰድበኝ እኔ ክርስቲያኖች እንደዚህ ናቸው ብዬ ሳደባ አላደርገውም። አንድ ክርስቲያን መጥቶ ቢሰድበኝ የውና የክርስትና እምነት ይሄ ነው ብዬ በዚያ ሰውዬ ክርስትናን አስታርኬ አልሳደበም፣ አላደርገው በታቸዋል ያን ሰው እንዳምን ይቅር ይቅር ብያለሁ ብዬ ነው የማሳልፈው። በታቸዋል አደለ ስለማያውቅ ነው ይሄ ሰውዬ የሰደበኝ ቃል። ነቢያቶች እንደዚህ ነበሩ። ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ቀደምት ነቢያቶችም ህዝቦቻቸው በሚሰድቧቸው፣ በሚዘልፏቸው፣ በሚመቷቸው ጊዜ አላሁ መፊር ለሁም ፈኢነሁም ላ ያዕለሙን ነበር የሚሉት። ጌታ አላህ ሆይ ስለማያውቅ ነው እና የሰደቡኝ የመቱኝ ይቅር በላቸው እያሉ ነቢይ ሙሐመድ መሲሑን ቀደምት ነቢያትም ይሄን አሳልፈዋል። እኛም ዛሬ ነው ናሳልፈው ማንም መጥቶ ቢሰርበን ቢዘልፈን የፈለገ የሞትሳቻ ቢዝ ራሱ ይህን እንደ ፖለቲካ አጀንዳ አልጠቀመውም። ህፃን ልጆች አይደለም ከፊት ያሉት ያቸው እና ክርስቲያኖች እንደዚህ ናቸው፣ ገዳይ ናቸው፣ አራጭ ናቸው አለ አለልም። ያን ሰው እንደውም ይሄን ማለት እንደሌለበት አስተምረ ነው ይቀርብለን አህል ብለን አሳልፈ ነው ትምህርታችን ነው የምንቀጥለው። እና ይህን አጀንዳ አይፈጠሩ ለተወሰነ ጊዜ ነው እዛ በኋላ ያልፋ። እንደተለመደው እየመጡ ሰዎች የሚጠይቁና የሚሰልሙ ልጆች ይሄ አናዷቸው ነው፣ ሌላ ነገር አይደለም። ሌላ ነገር ወላሂ ላዚም አይደለም። ሌላ ህዝቡ አልተረዳም። በዚህ ያስተካቸው ሰውየውን እንገለዋለን እንትንለዋለን የሚል ሙስሊም ካለ ተሳስቷል። እነርሱም ይሄ ሊገሉን ነው እያሉ ይሄንን አንዳንድ ሙስሊም አለባቂ ሙስሊም የተናገረውን እያዛቸው የሁና ሙስሊሞች ገዳይ ናቸው፣ አራጅ ናቸው እያላቸው በተከታቻቸው ላይ ጨዋታ ተጫወታላቸው። አረ ጥሩ አይደለም። በራሳቸው ጊዜ ይሄንን ወደ ትልቅ እያጨናንቋቸው ያለው እነሱ ራሳቸው ናቸው። እሳቸው አላ እነሱ ራሳቸው ናቸው እያጨናንቋቸው ያሉት ይህን በእምነት ሰው እምነት የእምነት ሰባኪ ከሆነ ፖለቲከኛ መሆን የለበትም። ቻለ እምነት ማለት በጣም የሆነ በቃ ጥንቃቄ የሚያስፈልገው ነገር ነው። በቀጣዩ ዓለም ሰዎች ይድኑበታል ብለህ የምታስተምረውን ነገር እንዴት ነው ፖለቲካ የምትቀላቀልበት? በዚያ እንዴት ነው ቁማር የምትጫወተው? በትክክል ከአምላክ ዘንድ በነብያት በኩል መቶልኛል ያልከውን ትምህርት በስርዓት አስተምራቸው፣ ስነ ስርዓት። አላህ ይወልድማ አይወልድም የሚለው ማ እኔ ሙስሊም ሀገር ነው ተወልጃ ያደኩት። ሲጀመር እኔ የባሌ ልጅ ነኝ ከሙስሊሞች ጋር ያደግኩት ሲጀምር፣ ኦኬ ምንም እንኳን የተቀላቀለ ነገር ባይኖረንም ከነሱ ጋር ከነሱ ጋር ያደግኩት በአጠቃላይ። ስለዚህ ስለ ሙስሊምም አውቃለሁ። በየጠዋቱ በየማታው የአዛን ድምጽ እየሰማሁ ነው ያደግኩት ከድሮ ጀምሮ። ሰው አይነው፣ ስለ ሙስሊም በጣም ነው የማውቀው። አላህ አይወልድም አይወለድም የሚለውን በልጅነቴ ሙስሊሞች እንደዛ እያሉ ነው እናንተ እግዚአብሔር ወለደ የምትሉት። ወል ቁጭ ብዬ አሰብኩ። አዎ እግዚአብሔር አይወልድም አይወልድም። አዎ አላህ አይወልድም አይወለድም። ትክክል ተስማምቻለሁ አልኳቸው። ደስ አላቸው። በሙስሊሞችን ማለት ነው። ሁሌ ነው የምለው እንደ የት በፊት ጠይቂኝ አብራርቻለሁ። አዎ እነሱ የመሰላቸው ሚስታጎ ተወለደ ከማህፀን ማውጣት ይህንን ነው የሚዘገናቸው አይደለም። ትክክል እግዚአብሔር ሚስታጎተወለደ አንልም። እኛም ከማህፀን አወጣ ብለን አይደለም ከማህፀን ስለመውጣት አይደለም መወለድ የምንለው። መወለድ የሚለው መጀመሪያ መግባባት አለብን። እናንተ በምትሉት አቅጣጫ አዎ አምላካችን እግዚአብሔር አይወልድም አይወለድም። እነሱ በሚሉት አቅጣጫ ትክክል ናቸው ማለት ነው። እኔ ነኝ የተስማማው ታንቻለሽ። ነገር ግን የእግዚአብሔር ልጅ ነን እግዚአብሔር ወልዶ ነው ልጆች ሆን የሚለውን ደግሞ አምናሉ። በአንድ ፊት እኔ እውነት ለመናገር ማለት ነው ሀይሉ ዮሐንስ፣ አሁን አንተ የምታነሳቸው ሀሳቦች ደስ እያለኝ አይደለም ምሰማህ እና እኔ እንደው በቃ ሰውነት ይውላም በጣም እየጋለብኝ ማለት ነው። ምክንያቱም መልካም ነገር ሼር አይደረግም በእኛ ማህበረሰብ ታውቃላችሁ አይደል? ጥሩ ነገር ሽራ አይደረግም። ጥሩ ነገር ቶሎ አይሰራጭም። እንጀራ ኦኬ፣ በምን እንደሚጋገረው በምጣድ። እሺ፣ ምጣዱ ስንት ጉልቻ ይደረግበታል? ሶስት ጉልቻ አንድ ምጣድ፣ እዛ ላይ አንድ እንጀራ። ምንድን ነው የአብ የወልድ የመንፈስ ቅዱስን ሦስትነት አንድ አምላክ ለሚያምኑ ሦስት ጉልቻ አንድ ምጣድ እዛ ላይ አንድ እንጀራ የሕይወት ነገር የምናገኘው ደግሞ ከአምላካችን ከእግዚአብሔር ነው። አይደንቅም፣ አይገርማችሁ? ከወዲያ ያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና ካንቱ ሰፊ ባህር ከዳሩ ዋኝቼ የሀቢብ አላሂ በፍቅሩ ሰለምኩኝ ሻሃዳን ሰጥቼ! መጥፎውን የሰማው የበፊቴ ጆሮ ይኸውላለሁኝ፣ ምነበረ ያኔ በቀረ ደንቁሮ። እንጂማ ያንቱ ስም እንኳን ሊጠለጠል በመጥፎ ሊነሳ አንጀት ነው የሚያላውስ፣ እሩህ ነው የሚያርስ በጥሩ ቢወሳ። የኔ ሙሐመዳ ጠላ ከለላይ ከጎን ያ ይጥፉ ያ ረሱላ ላይ እስከ ከቲማይ ዝናውን ለሰማ ታሪኮን ለቃኘ፣ አንቱን አለማፍቀር አንቱን አለመውደድ ማይቻል ነው ነብዬ። አላሁመ ሰሊ ወሰሊም አላ ሰይድና መውላና መሐመድ። አዳምና ሔዋን ከተፈጠሩ በኋላ አዳም ሔዋንን እንዲያገባ ሥላሴ ሽማግሌ ሆነው መላእክት እንደሚዜ ሆነው ለአዳም እንካስጣት ብለው ወርቅ ሰጡት ሥላሴ። አዳም ያንን ወርቅ ወሰደና ለሔዋን ማጫ ሰጥቶ ተጋቡ። ከዛ በኋላ ወርቁ ምን ያድርጉት? መልሰው ለሥላሴ ይኸው ወርቁ አሉ። ምን ያደርጉታል? ይኸው ወርቁ አሉ። አይ አሁን አልቀበልህም፣ አዳም ከልጅ ልጆቼ ነው የምቀበለው። ያወርቅ መልከ ጼዴቅ ይጠብቀው ነበር። ኢትዮጵያ ያወርቅ ዞሮ ኢትዮጵያ ይገባል። ያወርቅ ባዜን ይዞት ዕጣን ከርቤ ከያዙት ሁለቱ ነገስታት ጋር በአንድ ላይ የተነሱት አስራ ሁለት ነበሩ ነገስታት። በነገራችን ላይ ሶስቱ ናቸው የደረሱት እንጂ ተነስተዋል፣ የዓለም ነገስታት ተነስተዋል። ጌታ በተወለደበት ሰዓት ደግሞ የቤት የዓለም ሕዝብ ቆጠራ ነበር የሚደረገው የዛን ጊዜ በተለይ ደግሞ በእስራኤል ሀገር ቆጠራው ሲደረግ ሁሉም ሰው ሊያውቀው፣ እያንዳንዱን የኢየሱስ ክርስቶስ ታምራት ስታዩ ዓለም የሚሰበሰብበት ሲወለድ የህዝብ ቆጠራ በነበረበት፣ ሲጠመቅ በዓል በነበረበት፣ ሲሰቀል ዓለም ሁሉ ለፋሲካ በተሰበሰበበት። ይሄም ሁሉ የሚያሳያቸው ዓለምን ሁሉ የፈጠርሁ እኔ ነኝ ሲል ነው። እኛ የተወለደውን ቃል እንሰብካለን። ክብርና ምስጋና ለሰው ይድረሰው። ገንዘብ ስታገኝ ከዚህ ወጥተህ እዚህ ትገባለህ። ይሄንን ሽጠክ፣ ይሄን ትነዳለክ። ይሄንን ትተክ፣ ይሄን ትመገባለክ። ይሄንን ጥለክ፣ ይህን ትለብሳለክ። ግን እንደዚህ አይቀጥልም። ገንዘብ ስላለክ ብቻ መምረጥ ማትችላቸው ነገሮች አሉ። የፈለከውን አትነዳም፣ ሰዎች ይሸከሙካል። ከዚህ የተሻለ አትለብስም። ከዚህ የሰፋ ቤትም አታገኝም። የፈለከውን ያህል ውደድ፣ ትለያያለክ። የፈለከውን ያህል ስራ አንተ ሟች ነህ። ቁልፍ ሰጠዋቸው የመንግስተ ሰማያት አለች ድንግል። ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ ዛ ቦታ ትሰጣለች። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይሄንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ናት። ልንገራል